ዛሬ ውይይታችን ከዛ ጋር ስለሚገናኝ እስቲ ሰው ኃይል አለው ወይ፣ ኃይልስ እንዴት ይገለጻል? ከዛን ጀምር። መልካም ሰው በብዙ ኃይል የተሞላ ነው። በስነ ፍጥረት በተፈጥሮ እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል፣ ቻርጅ እናደርገዋለን። እና ቻርጅ የሚሆን ኃይልም አለን። እና በጣም ሰፊ ነገሮች ናቸው። በአጠቃላይ ግን ጠቅለል ለማድረግ ሰባት ኃይሎች በተፈጥሮ ተሰጥተውናል። የእሳት ኃይል፣ የውሃ ኃይል፣ የነፋስ ኃይል፣ የመሬት ኃይል እና የልብ የቃል ስትንፋስ፣ በአጠቃላይ ሰባት ኃይሎች። ዝርዝር ጉዳዮች ግን በውስጣቸው አሏቸው። የመጀመሪያው የእሳት ኃይል የሚባለው ወይም ከእሳት ጋር የተያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል። አንደኛው የራስ ቅላችን ጠቃላይ አንጎል ክፍላችን ነው የያዘው። ሙሉ መክብ በህዋሳት የሚባለው የእራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው። እሳት ከሙቀት ጋራ፣ እሳት ከብርሃን ጋር የተያያዘ ነው። ስለዚህ አይናችን፣ በተለይ አይናችን ፒንኤል ወይም ፒንኤል የሚባለው ግላንዳችን፣ እሱም ራሱ ሞር ከእሳት ጋራ የተያያዘ ኃይል ነው። ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነው እና የሚሰጠንም ጥቅም አለ። ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ፣ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል። በጣም እሳቱ ፍጥነት ጋር የተያያዘ ነው። ተግባር አንድን ነገር አድርገህ ማከናወን መቻል ሌላው ሰማያዊ ዓላማ እንዲኖር ምክንያቱም ከመልአክ ባህሪ ጋር የተመሳሰለ ነው። እሳት ሁለተኛው ጠንካራ ላይ ምግብ መፈጨት እንዲኖር ያደርግሃል። ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምም እና እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያዘ ግብር ስላለው የምግብ መፈጨት የሰላ አይምሮ የተባ አይምሮ እሳት የላሰ ነው። ገሌ ሲባል ከእውቀት ጋር ሌላው ለምሳሌ ከእሳት ጋር የተያያዘ የሚያበራ ቆዳ ማለት ጥሩ ቆስኪ ላይት የሆነ ጥሩ እንትን ይኖራል። ምክንያቱም እሳት ከማብራት ጋር የተያያዘ ነው። በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ፣ ለምሳሌ ምግብ በቀላሉ አለመፈጨት፣ የቃር እዚህ ጋር ያቅራለን፣ አንዳንዴ በጣም ውጥረት ማቃጠል፣ ከፍተኛ የሆነ ላብ፣ ዝም ብሎ ላሚያጠምቀው ከመጠን በላይ የሆነ ሙቀት፣ አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ፣ በጣም ቁጣ ግንፍሌ ማለት እንትን። ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው እና ለማከም ለምሳሌ የእሳት ኃይል ካነሰ፣ ጠዋት የፀሐይን ብርሃን መሞቅ፣ ይሄ ካነሰብ እሳት ኃይል ሊያስተካክል፣ ቻርጅ ሊያደርግ ይችላል። በአንጻሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋለህ ማለት ነው እና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው። ሌላው ኃይላችን የነፋስ ኃይል ነው። የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው። በግዕዝ እንግድዓ ይባላል ወይም ደረት፣ ሳምባችን፣ ልባችን ከስትንፋስ ጋር የተያዘ ነገር አስራው፣ አጠቃላይ ጅማቶቻችን፣ የነርብ ስርዓቶቻችን ሁሉ በነፋስ ባህሪ ነው የሚመሩት። ምክንያቱም እንቅስቃሴ ያለበት ስለሆነ ነው። እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል። ነፋስ ፈጣን እንደሆነ ለስራ ተፍተፍ የማለት ጉዳይ ይኖረዋል። ለአንድ ነገር ይነሳሳል። እንደው አንተ እንደውም የነፋስ ኃይል ያለው ይመስለኛል። በጣም የመነሳሳት የግንኙነት ነገር በጣም ጥሩ ይሆንለታል። ማለት የነፋስ ኃይሉ የተስተካከለለት ሰው ነው። በአንጻሩ ግን የነፋስ ኃይላችን ከተዛባ ነው ጭንቀት ሊመጣ ይችላል። ከመጠን በላይ ማሰብ፣ እንደዚህ አይነት በጣም የተደራረበ ሀሳብ፣ ያተነፋፈስ ስርዓታችን መዛባት ቶሎ የትንፋሽ መቆራረጦች፣ ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው። እንቅልፍ ማጣት፣ ሀሳብ ደግሞ ማይሰባስብ ብትንትን የሚል ሀሳብ አሁን ታስባለህ ይበተናል፣ ታስባለህ ይበተናል። ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው? ተዛብቷል ማለት ነው። ስለዚህ ልምምድ አለው፣ ይህን ለማስተካከል የነፋስ ኃይል አንደኛ የአተነፋፈስ ስርዓት በጣም እስትንፋስ እጅግ እጅግ የተለየ ጸጋ ነው። ለምሳሌ ሰውን ከምድር አፈር አበጀው በአፍንጫው የሕይወት እስትንፋስ እፍ አለበት ይላል። ይሄ እስትንፋስ ገብቷል። ይሄ መለኮታዊ እስትንፋስ አለን እና አተነፋፈሳችንን ማስተካከል የምንችል ከሆነ በጣም በጣም የነፋስ ኃይላችን ይስተካከላል። አብዛኛው እንደውም እንደ ሀገር ያልተጠቀም ነው እንደ ህዝብም ያልተጠቀመው። ሰው ልቡን የሚጠቀም አለ፣ ቃሉን የሚጠቀም አለ፣ እስትንፋሱን ግን የሚጠቀም በጣም ውሱን ነው እና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው። ምናልባት ይህን ትምህርት ለቀመር ተማሪዎቼ ነው አስተምረው፣ አንድና ሁለት ላይ አይማሩም። ወደ ሶስተኛው፣ ወደ ሞር፣ ወደ ሀይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው ምን ተነፍሰው ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች እንዴት ነው ትንፋሻችን? ምን እያሰብን ነው የምንተነፍሰው? ስናስገባ ምንድን ነው የምናስገባው? ስንይዝ ምንድን ነው የምንይዘው? ስናስወጣስ ምንድን ነው የምናስወጣው? ዝም ብለን እስትንፋስ ምን ምግ ሰዎች አይደለንም። ምንተነፍሰው እናውቀዋለን። ምንይዘውን እስትንፋስ እናውቀዋለን። ምናወጣውን እስትንፋስ እናውቀዋለን። ሁሉም ነገር ከቁጥር ጋር የተያያዘ ነው። ለምሳሌ ኦክሲጅን ትወስዳለህ፣ ካርበን ዳይኦክሳይድ ታወጣለህ። ኦክሲጅን ፕሩቶኑ ስምንት ነው፣ ኤሌክትሮኑ ስምንት ነው፣ ኒውትሮኑ ስምንት ነው። ስምንት ስምንት ስምንት ነው። ካርቦን ዳይኦክሳይድ ደግሞ ፕሩቶኑ፣ ኤሌክትሮኑ፣ ኒውትሮኑ ስድስት ስድስት ስድስት ነው። ስምንት ስምንት ስምንት እናስገባለን፣ ስድስት ስድስት ስድስትን እናወጣለን። ግን ስናስገባም ለምን እንደምናስገባ እናወጣለን፣ ስናወጣም ለምንድን ነው የልምድ ሰዎች አይደለንም፣ ስንኖር ነው። ሰው ትንፋሱን ካስተካከለ ይሄ ነገር ይቆማል። ሌላው በክፍት ቦታ ማሳለፍ መቻል ክፍት ቦታ ላይ ያለበት ነፋስ ኃይል ከተዳከመ ማለት ነው። አንድ ሌላው ደግሞ ዝምታ፣ ጸጥ ማለት ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው። የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው። ለምሳሌ በጣም ይንቀለቀል ሰው ካለ በጣም ሕፃንም ሊሆን ይችላል ሬስትለስ የሆኑ አሉ አይደል፣ ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው። ምንም ወዲያ ወዲህ ወዲህ ከመሬት ጋር ታገናኛቸዋለህ። ዛፍ እንዲተክሉ አፈር እንዲነኩ አትክልት እንዲተክሉ ታደርጋቸዋለህ። ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው። አዎ፣ ስለዚህ ሲጨምርም የምትቀንስበት ሲቀንስም የምትጨምርበት አለ ማለት ነው። ሌላው የውሃ ኃይል ነው፣ ትልቁ ኃይል ነው። አንደኛው ሞር ደማችን እንባችን፣ ሞር ደግሞ ሆድቃችን ላይ በፊደል መነው የምንወክለው እሱ ሰፊ ትምህርት አለው። ሆድቃ ላይ ነው ኩላሊት ኩላሊት አካባቢ ነው የመራቢያ ስርዓት አካባቢ ላይ ሞር፣ ከውሃ ከፈሳሽ ጋር የተያዘ ጉዳይ አለው እና የሚሰጥ ጉልበት ምንድን ነው? ውስጣዊ ስሜት ቀልብ። ምሳሌ አሁን በብዛት መ ማይ መ ውሃው መ ማለት ነው ሞር ከመጋ የተያዙ ነገሮች ኢንቲውሽናቸው ቀልባቸው ከፍ ያለ ነው። ማለትም ቀልብ ሞር ከልብ ጋር እያያዛል። ግን የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ፣ ነው የሆነ ሀዘንም የሚደረስባቸው ደስታ የሚምጣባቸው ያውቃሉ። ኤክስትራሴንሰሪን አይነት ነገር ነው፣ በጣም ከፍ ያለ ነው የውስጣዊ ስሜታቸው፣ ኩላሊት አካባቢ ለምሳሌ እናቶች ሞር ልጃቸው ሲታመምባቸው አደጋ ሲደርስባቸው ቀድሞ ያውቃሉ። ሆዴም ባርባር አለው የመረበች ስሜት ይመጣል እዚህ ሆድ ቃለ ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው። ጠንካራ የበሽታ መከላከል አቅም ይጨምራል። ልክ እንደ ውሃ ደግሞ የቆዳ ልስላሴ፣ ለስላሳ ቆዳ ሊኖሩ ይችላል። በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል። ድብርታም ድባት ውስጥ ትገባለህ። መጨናነቅ ይመጣል፣ ፍርሃት ይመጣል። ይሄ እንግዲህ ከውሃ ማዕበሉ የተረጋጋ ውሃ አለ፣ ማዕበል አለ፣ ስቶርም ያለው ነገር አለ እና ያ ነገር ገለባበጥብሃል። ስለዚህ ይህን ሚዛንህን ለመጠበቅ አንደኛም ንጹሕ የተባረከ ከውሃ መጠጣት ይሄ ውሃ አለ አይደል፣ ጸሎት አድርገህ እፍ ትለዋለህ። ትንፋስ ነው የምታስገባበት ለምሳሌ እሳት አለ አይደል? እሳትን ለማቀጣጠል ነፋስ ነው አይደል? ማራገቢያ እና እሳቱ እንደሚንቦገቦቅ በተመሳሳይ መልኩ ጸሎት አድርገህ እፍ ብለ ውሃውን ስትጠጣው ወዲያው የማስተካከል አቅም አለው። ሁለተኛ ደግሞ የምንጭ ውሃ መጠጣት ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይልህ እየተስተካከለ ይመጣል። መጠመቅም ሊሆን ይችላል፣ መታጠብ ሊሆን ይችላል ወዘተርፍ። ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል። የመጨረሻው የመሬት ኃይል ነው። የመሬት ኃይል እንግዲህ አጥንቶች፣ ጅማቶች፣ ጠጉር፣ ጥፍር ባጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው፣ ጽናት ነው። ጠንካራ ትሆናለህ። ጠንካራ አጥንት ይኖርሃል፣ ቋሚ ጉልበት። ይሄ ማይባክን ጉልበት አለ አይደል? የሚቀጥል ጉልበት ይኖርሃል። በዛውን ልክ ትዕግሥተኛ ነህ። እንደ መሬት ሻይ? አዎ፣ እኔ አሁን የመሬት ኃይል ያለኝ ይመስለኛል። ብዙ እንትን አይልም፣ አይሞቅህም፣ አይበር እንትን ይሆናል። እዚህ ጋር ስደርስ መሬት እንትን ነው። ምናልባት ቶረስም ስለሆንኩ ይሆን ይችላል። ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል፣ የድባቴ ይመጣል። የሆነ በቃ ቤት ቆልፈ ቁጭ ማለት ነገር ሊመጣ ይችላል፣ ከሰው ጋር ግንኙነት ማቆም። ስለዚህ ወደ ነፋስ ደግሞ ተጠግተ ይህን ሚዛን ታስተካክለዋለ ማለት ነው። ደግሞ የመሬት ኃይል ካነሰ በባዶ ግር የተወሰነ ሀያ ደቂቃ ባለፈው አውርተንበታል። ብዙ ሰዎች እንደውም እየተገበሩ ታይቻለሁ እና ማር፣ ይሄ ደግሞ በባዶ ግር አፈር ላይ ምናምን ሳር ላይ ትንሽ ከተንሸራሸር ከአንድ ሀያ ደቂቃ ይህ ቀኑ ሙሉ አስበው ኤክሰስ ፕሩቶን ነው ይሄ፣ ዋይፋዩ፣ ስልኩ፣ ምኑ ምኑ፣ ብዙ አተሞች ነው የተከማች ነው። ሀያ ሰባ ዚሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነንበሮ ፕሩቶንና ኤሌክትሮንን ሚዛን ሲሆን ነው ጤነኛ ሰው ምትሆነው አሁን ግን ችግሩ ይሄ ዋይፋዩ ምናምኑ ይሄ የምንቀረጽበት አጠቃላይ የሚለቀው ከባድ የሆነ ፕሩቶን ነው። ያ ፕሩቶን ሲገባ ድባት የበቃ መሰልቸትህ ማለት ነገር ይመጣል። ስለዚህ ደግሞ እግዚአብሔር መሬትን ሲፈጥራት ፍሪ ኤሌክትሮን ነው ያደረገላት እና በባዶ እግር ትንሽ ስትንቀሳቀስበት ምን ይሆናል? ግራውንዲንግ ያደርግና ኤሌክትሮንህ እኩል ተመጣጥኖ የገባው ፕሩቶን ወደ ታች ሰርጎ ወይም ባላንስ ሆነ ማለት ኢቭን፣ ባትነካ ዛፍ እንደዚህ መንካቶች ምንም ሳትርጀስ ብትነካው፣ እነዚህ እነዚህ ነገሮች ምንድን ነው? ካሱ ወደ አንተ ከአንተ ወደ እሱ መሄዳለ ነው። ያ ጊዜ ይስተካከላል ማለት ነው። ይሄ ይህን የመሳሰለ ነገር ማድረግ ፍሬያቸው መሬት ውስጥ ያሉ ምግቦችን መመገብ ነው። ምሳሌ በታች ታች ፍሬያቸው ታች የሆነ ግንዱ ላይ ምናምኑ ላይ ሳይሆን ታች የሆኑ ነገሮች፣ እነዚህ የበለጠ የመሬት ኃይል ከፍተኛና ጥሩ ሊሆን ይችላል። ሌላው እንግዲህ ከነፍስ ጋር የተያዘ ኃይል አለን። ይሄ ደግሞ ትልቁ ኃይል ነው። ይሄ ኃይለ ዘር የሚባለው ቅድሙን አይተናል። የእሳት የውሃ የነፋስ የመሬት የነፍስ ግን ትንሽ ከፍ ያለ ኃይል ነው። የልብ ኃይል አለ። ከልብ የሚወለድ የቃል ኃይል አለ። የስትንፋስ ኃይል አለ። የልብ ኃይል ማለት የማሰብ ኃይል በሁለት መልኩ ነው የሚመራው። አንደኛው ነቃ ሐሌው ማለት ምንም የሐሳቡ መነሻ ራሱ እንደ ልክ እንደ ክብሪት የሚጫር ኃይል ነው። ከዛ ደግሞ ቁርጥ ሐሌው የሚባለው ደግሞ ምትወስነው ማሰብ ብቻ ምን ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢአት ይሰራል አይሰራም? ምንም ሳይናገር ጽድቅም ትሰራለ። ምንም ሳትናገር ኃጢአት ትሰራለህ በኢማጂኔሽን ብቻ። ምን ያህል ኃይል እንደሆነ ገሐነብም ሊያስፈርድብ ይችላል እኮ በሀሳብ ብቻ፣ መንግስተ ሰማያትም ሊያስገባ ይችላል ሀሳብ ብቻ። ስለዚህ በማሰብ ብቻ አካባቢዬን ሰላሙን ላሳጣው እችላለሁ፣ በማሰብ ብቻ በጥሩ ሀሳብ አካባቢን ሰላማዊ ላደርገው እችላለሁ ነው። የቃል ኃይል ደግሞ በጣም ከፍተኛ ኃይል ነው። ውሃ ለምሳሌ ጸልየህ ምትጠጣው ይፈውሳሃል። የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል። አንድ ሰው አንተን ሰድቦ የሄደ ተመልከት፣ እሱ ኃይሉን ነው ልኮ የሄደው፣ ግን እሱ ሁሌ ሲያሳምምህ ይኖራል። እንዴት ተናገረኝ? ከስንት ዓመትም በኋላ ወይ ጉዲያ ሰው እንዲህ ያለኝ ስኮ ወጥቷልና ያገብቷል ነው ከዚህ እርግማንን በምርቃት ኃይል ነው ታሸንፈው የምትችለው አይነት ነው። ሌላው የስትንፋስ ኃይል ነው። እሱ በጣም ከፍተኛ ኃይል ነው። እንደ ሰው ምናልባት ገዳም ያሉ ሰዎች ይጠቀሙበት ካልሆነ በቀር የከተማ ሰው ስትንፋሱ እንዲጠቀም ማለት አይቻልም። የምናስገባው የምናስወጣው በጣም ትልቅ ትልቅ ኃይል እሷ ላይ አለ። እንግዲህ ለምሳሌ በአጭሩ ለማስቀመጥ በሳይንሱ የተደረሰበትን በኛ ያለውን ነገር ላስቀምጠውና ወደሚቀጥለው ጥያቄ እንሸጋገር ለምሳሌ የቀመር ተማሪዎቼ ፊደል ወላይ ሲገቡ ይሄን ኃይል ይማራሉ ወማለት ያቅርጿት ይታወቃል ክባ ማለት ነው አላይ አልፋ አለ አልፋ በአበገዳ ሀወዘ ነው ፓተርኑ ያው አቡ አቡጊዳ የውዞ የሚሉት ማለት ነው አልፋ ነው በዩኒቨርስ ነው አልፋ ቤት ነው አልፋ ቤትን ሰራ ቤትን ሰራ ሰማይና ምድርን ፈጠረ ነው ገ ደግሞ ገምልገ ነው። ኤነርጂ ነው። የኤነርጂ ግስጋሴ ያሳደረበት ነው። ደ ደግሞ አራተኛው ዲሜንሽን ነው። ወርድ ቁመት፣ ጥልቀት ነው። ራሱ መስመሩ ይታወቃል እና ታይም ይጨምራል። ሀ ደግሞ ቺሃ ማለት ናት። ሀ ደግሞ አምስታ ኢተር ይሉታል። እኛ ግን ባህሪ የነፍስ እንለዋለን። ያንደጅ ሲያልፍ ወደ የነፍስ ኃይሎችን መያዝ ይጀምራል። ወ ማለት ዋዌ ወ ነው ቁልፉ ወ የሚያያይዝ ወ ማለት ነው ወ ቅርጹ እንደምታየው ባዮማግኔቲክ ፊልድ ነው ዙሪያህን የከበበ ነው እ ይሄ ትልቅ ኃይል ነው ያለ ይሄ ኤሌክትሮማግኔቲክ ፊልድ ከዚህ ለምሳሌ ከሁለት እስከ ሶስት ሜትር ይዘረጋል በአይን አይታይም አሁን አለሙ ያለው መሳሪያ ይዞታል በእኛ ወ ነው የምንለው ዋዌ ወ ኤሌክትሪክንም መግነጢስንም ያዋህድና ላይ ላይ ከብሃል ማለት ነው ልክ እንደ ቀስተደመና አይነት ቀለም ነው። ቀስተደመናዊ ቀለም ያለው ነው። ቢያንስ ሰባት ክፍል ያለው ብርሃን አለን ውስጣችን። ለምሳሌ ቅዱሳን ስዕል ስትመለከት እዚህ ጋ አለ፣ ብጫ አክሊል ይደረጋል። ሙሉ የሰውነት ብርሃን አለ፣ ግን የተሻለ ደግሞ ከላይ ከላይ ደግሞ ያው የድል አክሊል አለ። ምንድን ነው ይሄ ያለው? እያንዳ ለምሳሌ አንድ ሰው ከኋላ ይቆማል፣ አልነካህም፣ አንተን ግን ይከብደሃል። ለምን ይከብደሃል? ሴንስ ያደረጋል ራ ይነግረኛል። ኢነርጂ ፊልዱ። አዎ የእሱ ኃይል ከአንተ ኃይል ጋር እንትን ይላል። እንደዚህ እያያዛል ጊዜ እንትን ይላል። ለምሳሌ በባስ የሚሄዱ ሰዎች፣ በባቡር የሚሄዱ ሰዎች ደክሟቸው ነው የሚገቡት። ያንተ ባዮማግኔቲክ ፊልድ ፊልድ ከዛ እስከዛ ተነካክቶ ተነካክቶ በጣም ብዙ ነገር ነው። ስለዚህ መፍትሄው መታጠብ ነው። ቤት ገብተህ አንዳንድ ጊዜ እኔ ድሮ ታክሲ ስጠቀም እንቅልፌን ተኝቼ በጣም ይጫጫነኛል። ምንድን ነው ላለው ዞኑ ስር ከጎነ እንዲህ ብሎ ተኝተላ፣ እንደ ሰውዬ ማለት ነው። የእሱ ኢነርጂ ፊልድ እኔን ሰምሃው ወደ እኔ ያስተላልፋል ማለት ነው። ሹፌር አጠገብ አትተኙ የሚባለው የኤነርጂ እንትን ይላልይስለዚ ይገባል፣ በትክክል ይገባል። እና ከተፈጥሮ አሁን ይሄን ቻርጅ የምታረገው ይሄን ሁለት እስከ ሶስት ሜትር ያለው በተለይ የልብ ጠንካራ ነው። ልብ በጣም አፍቃሪ ልብ፣ ሰላማዊ ልብ በጣም ወዳሽ ከሆነ በጣም ስትሮንግ ነው። ኃይሉ ከአእምሮ የበለጠ በብዙ እጥፍ የሚበልጥ ነው። ይሄ ልብ አካባቢ ያለው ግን ከሁለት እስከ ሶስት ሜትር ነው። ይሄን አሁን በምን ኃይል ታገኘዋለ? ከተፈጥሮ፣ ከፀሐይ፣ ከጨረቃ በባዶ እግር በመሄድ እና ደግሞ የተቀበልከውን ደግሞ ማስተላለፍም ትችላለ ለሌላው። ይሄ በጣም ትልቅ ኃይል ነው። ለዚህ ነው ሰውን ስታቅፈው አንዳንድ ይከብድሃል፣ አንዳንዴ ደስ ይልሃል። እቀፈው እቀፈውም ይልሃል። እና በጣም ሕፃናት በጣም በጣም እና እነሱ ጋር ደግሞ በጣም የጠነከረ ነው። ሕፃናት ካልክ እነሱ ሲጀመር እስከ 18 ወር ድረስ በእኛ ድማህ እንለዋለን። ይሄ ራስ ቅል ይሄ በርላቸው ተከፍቷል። አይዘጋም አይዘጋም። ምናልባት እሱ ለብቻው ማውራት ይቻላል እንጂ በእኛ አሻራ ምናምን የሚባሉ ነገሮች አሉ። እርግብግቢት ይሄ ማለት ምንድን ነው እዚህ ጋር ህፃን ሲወለድ ራሱ እግዚአብሔር በተፈጥሮ እንትን የአልማዝ ቅርጽ ያለው አራት ማዕዘን ያደርግበታል። እዚህ ጋ አለው አንድ ህፃን አለው። ከዛ እዚህ ጋ ደግሞ ትሪያንግል አለው ሶስት ማዕዘን። እዚች ጋ እታች ላይ ደግሞ ትሪያንግሎቹ ኮድ ናቸው። ከዚህ እንደዚህ ይላል። ከታች ያለው እንደዚህ ይገጥማል። መሀል ላይ ምን አለ? የጀርባ አጥንታ አለ። እዚህ ጋ ሶስት ነው። ይሄ ቶሎ ነው የሚዘጋው። ይሄ ግን ትንሽ እስከ አስራ ስምንት ወር ድረስ አባዬ ማዬ ምናምን እስኪሉ ድረስ ይቆያል። ለዚህ ነው ህፃናት አሁን ለምሳሌ ፍግግ ይስቃሉ፣ ፈገግ ይላሉ፣ በድንገት እንትን ይላሉ። ለእኛ ባዶ ነው እና ምን ይባላል፣ ማርያም አጫወተችው፣ መልአኩ መጣ ይባላል። ትክክል ነው ምክንያቱም ንጹህ ናቸው። በጣም ንጹህ ናቸው። ይሄ ራሱን ችሎ አንድ የህፃናት ፕሮግራም ማውጣት ይቻላል። ለምሳሌ ብዙ ኦቲስቲክ ህፃናት እየተወለዱ ነው። ብዙ ጉዳዮች እየመጡ ነው። በጣም ጨምሯል ነገሩ። ምንድን ነው ይሄ ነገር? ማሰብ ያስፈልጋልና በጣም በተሻለ አቅም እስከ እዚያ 18 ወር ለልጅ ሞባይል መስጠት አያስፈልግም። እጅግ አደገኛ ነገር ነው። እጅግ እንደ ፖርታል ናቸው ኢቭልም ሊገባ ይችላል። ቅዱሱን እንደ አንቴና ነው እና የፎንታሌው እዚህ ጋ ያለው አራት ነው። የእሳትን፣ የውሃን፣ የመሬትንና የነፋስን ኃይል የያዘ ነው። እዚህ ጋ ያለው ሶስት ማዕዘን ነው። የልብን፣ የቃልን፣ የእስትንፋስን ስለዚህ እነዚህ የሚዘጉበት ጊዜ አለ። እስኪዘጉ ድረስ ህፃናት መንፈስ ሊያዩ ይችላሉ፣ መልአክ ሊያዩ ይችላሉ፣ ቅዱስ ነገር ሊያዩ ይችላሉ። አዘሴም ታይም ኢቭልም ሊመጣ ይችላል። ስለዚህ በጣም ይሄ ኃይልን ጠብቀህ ልጅህን ካሳደግከው በጣም ከብዙ መንፈስ የተጠበቀ መልካም ነገር አስገብቶ ከመዘጋቱ በፊት ልጅ ውስጥ ቅዱስ ነገር ማስገባት በትክክል በትክክል ትችላለ። ለዛ ነው ብዙ በቃ ወላጅ ይሄ ግንዛቤ ስለሌለው በአጠቃላይ ልጆቹ እየጠፉ እየጠፉ እየጠፉ መጥተዋል፣ እንጂ ከባድ ኃይል ነው ይሄ። አንቴና ንጹህ ናቸው። ለዚህ ነው እንደ ህፃናት ካልሆናችሁ ይላል ቃ አትገቡ መንግስተ ሰማያት። ኢቨን ለስራ ምሳሌ በክርስትናው እምነት በስርዓተ ቁርባን ህፃናት ይቀድማሉ። ለምን ይቀድማሉ? እንደ መላይክት ናቸው። ከአስተዋዮች ሰውረህ ለህፃናት ስለገለስክላቸው አባት ያመሰግናሉ። በጣም ትልቅ ቦታ ነው ይሄና ይሄ ትልቅ የሀይል ማህደር ነው። ስለዚህ እነዚህ ሁሉ ለሰው የተሰጡ እግዚአብሔር በተፈጥሮ ለእኛ የሰጠንን ስንቶቻችን፣ ባትሪያችን ደክሟል። ቻርጅ እናደርገዋለን፣ እናደርገው፣ በሂደት እናየዋለን። በአጠቃላይ ግን ይህን ይመስላል ዝርዝሩ ጉዳይ በጣም